እስቲ አሁን ኪስህ ውስጥ ያለውን ብር ኖት አውጣና ተመልከት። 50፣ 100፣ 500 ወይስ አንድ ሺህ ብር? ይህንን ወረቀት የምንለው ነገር ስንት ጊዜ ተጠቅመንበታል? ስንት ጊዜስ አይተኸዋል? ግን ጠይቀህ ታውቃለህ? ይህ ወረቀት የት ተሰራ? የገንዘብ ኖቱ ፋብሪካውስ የት ነው ያለው? ኢትዮጵያ ውስጥ ነው? ከሆነስ፣ የት ነው? ካልሆነስ፣ የት ሀገር ነው የእኛን ብሔራዊ ገንዘብ ሚስጥራዊ በሆነ መንገድ የሚያትምልን? ዛሬ ወደ ትልቁ የፋይናንስ ዓለም ሚስጥር ውስጥ ነው የምንገባው። የገንዘብ ኖት እንዲሁ ተራ ወረቀት አይደለም በዓለም ላይ ካሉ ከፍተኛ የደህንነት ተቋማት ባልተናነሰ ጥብቅ ደህንነት የሚጠበቅበት ቦታ ነው ነው የሚታተመው ማን ነው የሚሰራው እንዴትስ ይሰራል እና ደግሞ የኢትዮጵያ ብር የታተመው የት ሀገር ነው ያልተጠበቀ እውነታ ይዘን መተናል እስከ መጨረሻው ተከተሉ ግን ከዚያ በፊት እንደዚህ አይነት አሪፍ አሪፍ የሆኑ ቪዲዮዎች እንዲደርሷችሁ ይህንን ቻናል ሰብስክራይብ አድርጉት እና ደግሞ ይሄንን ቪዲዮ ላይክ በማድረግ ተባካችሁ ተባበሩ። ገንዘብ በቀላሉ የማይበላሽ የማይቀደድ እና የማይኮረጅ መሆን አለበት። ለዛም ነው የብር ኖት የሚሰራ እንደ ተራ ጽሑፍ ወረቀት አይደለም። የብር ኖት የሚሰራው ከእንጨት ሳይሆን በአብዛኛው ከጥጥ እና ከተልባ እግር ነው። አዎ ልክ ነው የሰማኝ። ለዛ ነው ብር ኖት ስስነኩት ለተራ ወረቀት የማይሳሟቸው ጠንካራ እንደሆነና እንዳይቀደድ ተብሎ ነው የተሰራው። ይህ ልዩ ወረቀት መጀመሪያ ሲዘጋጅ አምስቱን ሚስጥራዊ የደህንነት ደረጃዎች ይከተላሉ። አንደኛው ልዩ መዋቅር፣ ወረቀቱ ሲሰራ የውሃ ምልክት ወይም ዋተር ማርክ የሚባለው ምስል ከውስጡ ጋር አብሮ ይገባል። ብርሃን ላይ ስትይዙት ዥቦ ብቻ የሚታየው ነው። ሐሰተኛ ገንዘብ አውጪዎች ይህንን በትክክል መቅዳት አይችሉም። ሁለተኛው የደህንነት ክር፣ በመቀጠል በጣም ስስ የሆነ የብረታብረት ክር ኖቱ ላይ ይከተላል። አዲስ በተለቀቁ ብሮች ላይ ይህ ክር ሲያዙት ቀለሙ የሚቀያየር ነው። ሶስተኛው የማተም ጥበብ፣ ይሄ የህትመት ጥበብ ሚስጥራዊ ክልል ነው። የቀለም ቅንብር በከፍተኛ ኃይል ተጨምሮ ስለሚገባ ኖቱን ስትነኩት ጉብታ ይሰማቸዋል። ይሄ የሐሰተኛ ገንዘብ አውጪዎች እንቅልፍ የሚነሳ ምልክት ነው። አራተኛው ልዩ ቀለም፣ ማተሚያዎቹ የሚጠቀሙት በቀላሉ የማይኮረጅ ማግኔቲክ እና ዩልትራ ቮልት ላይ የሚታይ ቀለም ነው። አምስተኛው የተከታታይ ቁጥር እያንዳንዱ ኖት የራሱ የሆነ ልዩ መለያ ቁጥር ይኖረዋል። ብዙ ሰዎች የኔ ሀገር ገንዘብማ የኔ ሀገር ባንክ ውስጥ ነው የሚታተመው ብለው ያስባሉ። እውነታው ግን ፈጽሞ የተለየ ነው። ከግማሽ በላይ የሚሆኑት የዓለም አገሮች ገንዘባቸው የሚያትሙት በሌላ ሀገር ነው። በዓለም ላይ ገንዘብ በማተም የሚታወቁ እና የብዙ አገራት ምስጢር የያዙ ሶስት ግዙፍ ኩባንያዎች አሉ። የመጀመሪያው ዲሌኒሮ ይህ ኩባንያ የሚገኘው ዩናይትድ ኪንግደም ሲሆን የበርካታ የአፍሪካ፣ የእስያ እና የላቲን አሜሪካ ሀገራት ገንዘብ ያትማል። ለዘመናት የቆየው ትልቁ ነው። በሁለተኝነት ደግሞ ቤሲኪ ፕላስ ዲቨርት ይህ ይህ ኩባንያ የሚገኘው ጀርመን ሲሆን በከፍተኛ የደህንነት ቴክኖሎጂ እና በዘመናዊ የብር ኖት ጥራት የሚታወቅ ነው በሶስተኛ ደግሞ ኦበርቱር ፊዱሲየር ይህ ኩባንያ የሚገኘው ፈረንሳይ ሀገር ሲሆን በተለይ ለፈረንሳይኛ ተናጋሪ ሀገሮች እና ለአንዳንድ የምስራቅ አፍሪካ ሀገሮች ያትማል ታዲያ ለምንድን ነው ሀገራት በቢሊዮኖች የሚቆጠር ገንዘብ ከፍለው ገንዘባቸውን ውጪ ሀገር የሚያትሙት? ዋናው ምክንያት ወጪን መቆጠብና ጥራት ነው። የገንዘብ ማተሚያ ማሽኖች ለመግዛትና ለመጠገን እጅግ በጣም ውድ ናቸው። ከዚህም በላይ እነዚህ ዓለም አቀፍ ኩባንያዎች የሐሰተኛ ገንዘብ አውጪዎች የሚጠቀሙባቸውን አዳዲስ ዘዴዎች ያውቃሉ። ለዛም ነው ሀገራት የራሳቸውን ፋብሪካ ከማቋቋማቸው ይልቅ ዘመናዊ መከላከያውን ከውጪ መግዛት የሚመርጡት። ይሄ ማለት አሁን በስርጭት ላይ ያለ ገንዘብ ለምሳሌ ከለንደን፣ ከቤርሊን ወይም ከፓሪስ በሚስጥር የካርጎ በረራ ተጭኖ በወታደራዊ ጥበቃ የመጣ ሊሆን ይችላል። አሁን ደግሞ ወደ ሀገራችን እንምጣ። የኢትዮጵያ ብር ኖትስ የት ነው የሚታተመው? የኢትዮጵያ ገንዘብ ማተሚያ ድርጅቶች ኢትዮጵያን ሴኩሪቲ ፕሪንቲንግ ኢንተርፕራይዝ ኢኤስፒ የሚባል የራሷ የሆነ ማተሚያ ድርጅት አላት። ሆኖም ይሄ ሙሉ ለሙሉ የገንዘብ ፍላጎቷ ማሟላት አይችልም። የኢትዮጵያ ብሔራዊ ባንክ ከዚህ በፊት የነበሩትንም ሆኑ አሁን በስርጭት ላይ ያሉትን አዲስ የብር ኖቶች ለማተም ከዓለም አቀፍ ግዙፎቹ ኩባንያዎች ጋር በትብብር ይሰራል። በተለይ ትልቅ የሆኑት ኖቶች እና ከፍተኛ የደህንነት ጥበቃ የሚሹት ኖቶች ትዕዛዝ ወደ ውጭ ሀገር ተልኮ ነው የሚመጣው። ከዚህ በፊት የወጡ መረጃዎች እንደሚያሳዩት ኢትዮጵያ ብር ኖቷን ለማተም ከላይ የጠቀስኳቸውን ዲኤል ሩ ዩኬ እና ፈረንሳይ ከሚገኙ ኩባንያዎች ጋር ለረጅም ጊዜ ስትሰራ ቆይታለች። ስለዚህ አዲስ የብር ኖት ሲወጣ መጠበቂያ ምልክቱ በዓለም አቀፍ ደረጃ ከፍተኛ መሆኑን ተረጋግጧል ማለት ነው። ገንዘቡ ታትሞ ሲጠናቀቅ ደግሞ በከፍተኛ ወጪ እና ጥብቅ ጥበቃ ስር ከካርጎ በረራ ወደ አዲስ አበባ ይመጣል። አሁን ኪሳችሁ ውስጥ ያለውን ብር ስትመለከቱ በቃ ተራ ወረቀት እንዳይመስላችሁ። ይሄ ኖት የበርካታ የዓለም ሀገራት እጅና አይምሮ ያለፋ ነው። በከፍተኛ ቴክኖሎጂ የተሰራ እና የትላልቅ ኩባንያዎች ሚስጥር የተደበቀበት ውድ ነገር ነው። ውድ ነገር መሆኑን እወቁ። ይሄ እውነታ አስገርሟቸዋል እንዳያውስ፣ ላይክ አድርጉት። ጓደኞቻችሁን ይህንን ምስጢር እንዲያውቁት ሼር አድርጉላቸው። በኋላ በቅንጦት፣ በገንዘብና በዓለም ላይ ማንም በማያውቀው እውነታ ላይ ብዙ ያልተሰሙ ምስጢሮችን ይዤ እመጣለሁ። ስለዚህ አሁኑም ሰብስክራይብ አድርጉ። የደውል ምልክቷንም እስካገኛችሁ ድረስ ቸር ሆኖብኝ!